ያማን ከአመታቶች በፊት በልጅነቱ ከተለያት እናቱ ጋር ዛሬ ፊት ለፊት ተገናኝተዋል። ነገር ግን እሷን ብትሆን እሱ እንደሆነች አታውቅም፣ እሱም ቢሆን እሷ እንደሆነች አያውቅም። አሁን ላይ ለጓደኛው እንዲሁም ለአብሮ አደጉ እሙት ለእግሩ ሕክምና ፍቃዷን በማሳየቷ በጣም ደስ ብሎታል። ኒስሊያል ያማን ባለው አስተሳሰብ እንዲሁም ለልጇ ባደረገላት ነገር ደስተኛ ሆናለች። በሱ እና አሁንም ቢሆን የነገራትን አንዳንድ ነገሮች እያሰበችበት ነው። ሕክምናውን በተመለከተ ለዶክተሮቹ ውስጥ ነገረቻቸው እንዲሁም በነፃ የኤሊት ኤሌክትሪክ ዊልቸር እየሰጠችው ነበረ ይህን የሰማው ባሏ አሁን መጣ ሰራት ቀጥታ ወደ ውስጥ ከገባ በኋላ ነስላል ምን እያልክሽን ያለሽ ምንድን ነው ሀሳብሽ እኮ አልገባኝም ምንድን ነው ማለት ይሄ እኮ ህክምና እኮ በነጻ እኮ አይደለም በጣም ብዙ ወጪ እኮ አለው እንዴት እንዴት ታደርጊያለሽ አላት ይኸውልህ ሲጀመር እነዚህ ልጆች ለመርዳት ይህን ያህል እንደዚህ መንቀጥቀጥ አይጠበቅብን ምንድን ነው ገንዘባ እንዴ ልጆቹ ተስፋ አላቸው በቃ ተስፋ እስከያዙ ድረስ እኛም ልናግዛቸው ይገባል ምን እያልክን ያለው ቆይ ደግሞ ያንተ ገንዘብ አይደለም የአባቴ ገንዘብ ነው ለምን እንደዚህ ትሆናለህ አለችው ከዛሱ ነስላል አልገባሽም እነዚህ የመንገድ ዳር ልጆች ናቸው ማን ያውቃል ቤተሰቦቻቸው ጥሏቸው እንደሄዱ ምንም ስለማያስቡላቸው ከሆነ ጥሏቸው ሄዱት፣ እኛ ታዲያ ምን አገባን አላት። ስማ፣ እነዚህ የመንገድ ዳር ልጆች አይደሉ ምን ተባብለን ነበረ? እኔ የምሰራበት ድርጅት ለጎዳና ልጆች አንድ የሚሰራው እኔ እኮ ዋና ዶክተር እኮ ነኝ፣ የዚህ ፋውንዴሽን መስራች እኮ ነኝ። ታዲያውን ልታስተምረኝ ትፈልጋለህ እንዴ? የፈለግኩትን ነገር ማድረግ እችላለሁ። ይሄ ልጅ ማለት ነው ህሊናው በጣም አስገርሞኛል። ምንም ሳይሆን አላዘን ቤት ይዞት መጣ፣ የፈለገ ነገር ማድረግ ይችል ነበረ፣ አላዝ ራሱን አያቅም ነበረ። ግን ምን ላርግል፣ ገንዘብ ልስጥ ብዬ ስጠይቀው አንድ ሺህ ዶላር ነበር የጠየቀኝ። አይገርምም? ያንን ገንዘብ ምንም ሳያረገው ዛሬ ጧት ይዞት መጣ፣ ለዚህ ልጅ መታከሚያ። ታዲያ ይሄ የሚገርም እንዴ? ልጆቹ ተስፋ አላቸው። ሄዱ እኮ በገንዘቡ እኮ ሊጠጣበት ወይ ሊበላበት ይችል ነበረ አጭበርባሪ ቢሆን ኖረው፣ ግን አጭበርባሪ አይደለም። እውነት ነው። ምን ነው አንተ፣ ቆይ እንደዚህ ነው? ምን ነው አንጨረጨረ ደግሞ። ይመጣል የተባለው ዶክተር የት አለ? ያ ተአምር ይሰራል የተባለው ዶክተር? ትሏለች ኔስ ላይ አለ፣ እኔ እኮ በጣም ብዙ ጥረት እያረኩኝ እኮ ሆስፒታላችን በእግሩ እንዲቆም አላት። በእግሩ ቆማል? አትቀልድ አለች። እኔ አባትሽ አይደለም ይልሽ፣ የሚሰራውን ነገር በሙሉ ከአሁኑ እያስተካከልኩኝ ያለሁት አንድ ነገር ብቻ መልሼልኝ፣ ይልሽ እዚህ ፍለፊትሽ የቆመው አባትሽ አይደለም እኔ ነኝ። ሰራት ምሰሚን፣ ከሆነ ማለት ነው ይልሽ፣ ሁሉም ነገር አልፏል፣ በቃ ኔስ ላይ አለ። ባለፈ ነገር ገብገብሽን አቆሜ እባክሽ በቃ፣ ይሄን ድርጅት በእግሩ ለማቆም ጥረት እያረኩኝ ነው፣ ብዙ ገንዘብ እየወጣ ነው ያለው። ይኸውልሽ እኔ ተስፋ ልሸጥላቸው ብላ እነዚህ ልጆች በቃ ተስፋ መሸጥ ብችል ኖሮ ብዙ ነገር ማድረግ እችል ነበር። እኔ ዶክተር ባሎንም፣ ነገር ግን የሚወጣውን ውጪ በደንብ አውቃለሁ፣ እና በቃ ይሄ ነው መደረግ ያለበት አላት። ገና ከሆኑ ህክምና ይቋረጥ እያላን ነው። ነገር ግን እስል ያል እየከፋት ነው። ምንም ገንዘብ ሳይኖራቸው ህክምና ይደረጋል ስቲ፣ ትንሽ እንኳን አይሰቀጠጠሽም እንዴ? እንዴት እንደዚህ ይደረጋል? ይኸውልሽ እኔ ጊዜንም ሁሉ ነገሬን በሙሉ ለቤተሰብ ነው ማተኩሮሽ። ለማንኛውም የማይመለከትሽ ነገር ውስጥ አትግቢ። እያላን ነው አሳበዳት። ተናደደች ከዛ እሱ ከወጣ በኋላ ድንገት የሩህያ እናት እየመጣች ነበረ ሸብኔም እንደመጣች እኔ እኮ አንዳንድ ጊዜ አገብኝም የምኮ የእውነት የእውነት ነስኛል ግራ እኮ ነው የምታጋብኝ አንዳንዴ እንደ አሁን ማንሙት አሁን በእነዚህ ልጆች ምክንያት አንቺ ትጨነቅ ያለሽ በማይሆን ነገር ራስሽን እኮ እየገደልሽ ነው እንዴት እንደዚህ ይደረጋል እነዚህ የመንገድ ላይ ልጆች እኮ ናቸው ቤተሰቦቻቸው ካልወደዷቸው አንቺ እንዴት ነው የምትወጃቸው አለቻት ኧረ ሸብኔ የምታወሪ ነገር ተጠንቀቂ እንዴት የመንገድ ዳር ልጆች ይባላል ይባላል እንዴ አይባልም እኮ ትላት አለች እኮ ይኸው ተመልከቺ ታዲያ ምንድን ነው ታዲያ ሁኔታው ትላት አለሽ ሸብኔም እኮ ወረቀቱን ይህ እስኪ ምንድን ነው የሚለው አንድም ልጅ ስለዚህ ጎዳና ላይ መውደቅ የለበትም የሚለው የሀያ ድርጅታችን አሰራሩ። ታዲያ ምድር ምታስቢ ይሁን እንዴት እንደዚህ ይደረጋል? እያለች አልነበረ ኔስ ሊያል ተበሳጨች። አይደለም ይኸውልሽ፣ ንዴትሽን ብስጭትሽን በሙሉ ቤተሰቦችሽ ላይ ልጆችሽ ላይ እኔ ላይ መወጣት አትችም። የሚገርመው ነገር የሚረዳ ባል አለሽ አባት አለሽ ሶስት ልጆች አሉሽ። እሺ ታዲያው ምንድረ የምትፈልጊው? ይኸውልሽ ተረጋጊ ኔስ ሊያል ብላት ሄደች። ኔስ ሊያል ግራ እየገባን ነው በሌላ በኩል አላት ከእህቱ ጋር ትምህርት ቤት መጥተዋል አብረው ይሄዱ እያለ በድንገት ሩያን አያት አላት ወደ እሷ እየሮጠ እየመጣ ነበር ሩያ ቆይ አንዴ ቆይ አንዴ እንዴ ከትናንትና ጀምሮ እስከ ጧት ስደውልሽ ነበረ ቴክስት ስልክ ነበረ ለምን አትመልሽም ምን አረግሽ ነው ቆይ ምን ተፈጠረ አላት ራመድ ራመድ ትላለች ሩያ እያናገርኩሽ እኮ ነው አናግረኝ እንጂ እያላን ነው ምንም እንዳልተፈጠረው ነው ታወራል እንዴ አለችው እሺ የተፈጠረው ተፈጥሯል በቃ ሩያ እርሻው ምን ሆንሽ በቃ ሁሉም ነገር ተስተካክሏል አዎ ትናንትና ጥሩ አልነበርኩም በቃ ይኸው ነው ትንሽ ነበረ አላት ትንሽ ትንሽ ብቻ ነው ጥሩ አልነበርከው ሌላስ ምትል ሌለ በጣም ታሳዝናለ የለ በጣም ታሳዝናለ ይሆናል አለችው። ግን ያው ያስቃል አለ ያስቃል እኮ ራቁቴ ነውኝ ምናምን ነገር አዝናናውሽ አለ። ግን የተረሳ ጉዳይ ነው ነው እባክሽ ተይው አላት። ራቁት ነውና ሳፈርከኝ፣ የዛን ሰዓት ላይ የእውነት ያ ልጅ አንተን የፈለገውን ነገር ማድረግ ይችል ነበረ። እንደውም በዚህ ሰዓት ላይ ምን እንደተረደው ታውቃለህ? ከአንተ የበለጠ እሱ ልክ ነው እሱ ልክ ነው። በቃ አንተ ምን አይነት እድለኛ ነህ! ጥሩ ቤተሰብ ኖሮ ጥሩ ህይወት እያለ አየ፣ እነሱ ግን ያላቸውን ህሊና ብላ በጣም ተናዳበት ሄደች። ከዛም በኋላ አላስ በጣም ተበሳጨ። የበቀል ስሜት እየተሰማ ወደ ሾፌሩ ደወለ። ሌላው ባለፈው ዕለት ያ ልጅ ማታ ይመጣው ቤት አድርሰዋል አይደለ? ጠብቀ ይመጣው እያለ ነው። በሌላ በኩል ያማን ደግሞ ከነ ጄሱር እንዲሁም አሲ ጋር አብሮ እየተጫወተ ነበረ በአንድ በኩል እሞት ደግሞ የኤሌክትሪክ ዊልቸር ተሰጥቶታል ወደዛ ወደዚህ እያለ ቤት ውስጥ ይመላለሳል ከዛ ያማን ቴሌቪዥን ሊያመጣ ሊሄድ ነው አብረው ከተላፉ ከተጫወቱ በኋላ ትቷቸው ወጣ መጣኝ ብሎ ለተወሰነ ደቂቃ ነበረ ከሰፈሩ ከቤቱ ዞር ያለው ገና እንደወጣ እነ አላዝ መጡ እነ አላዝ እሱን ፈልገው ነበር የመጡት ወንዶች ሰብሰብ ብለው ከመኪና ወረዱ ዱላ ይዘዋል ወደ ውስጥ እየገቡ ነበረም ከዛ በሩን አንኳኩ እነ አሲ አብረው እየተላፉ ነበረ ድንገት በር ሲንኳኳ በሩን ከፈቱት ከዛ ጄሱር መጣ አተ ምን ፈልግ እያለ በጣም ደፋር ነው። ወደ በሩ እየተጠጋ ነበረ። የታለ ያ ወንድማችሁ የታለ? እሱን ነበር የፈልግ ነው እያለ አላስጠየቀ እኔ ነኝ፣ ማናገር ፈልገው ነገር ካለ እኔን ማናገር ትችላለ፣ አለው ነው ጥሩሽ። በቃ አንተን ዋጋን እንሰጣለን እያሉት እሱን መደብደብ ጀመሩም። ለሁለት ለሶስት ሆነው እርግጥቅጥ አድርገው ከደበደቡት በኋላ ሰብሰብ ብለው ወጡ እና አላስ መኪና ውስጥ ገብተው ይመለሳሉ። በአንድ በኩል ጄሱር ፊቱ ተደብድቦ ሰውነቱ ትንሽ ጉዳት ደርሶበታል። ሞት ከዊልቸሩ ላይ ወርዶ በደረቱ እየተሳበ ወደሱ እየመጣ በአንድ በኩል አሲ አይዞ አይዞ በቃ ጄሱር ተነስተለዋለች። ከዛ ጄሱር ጫሞን እያደረገ ሊወጣ ነው። የት ልትሄድ ነው? ትለዋለች ያማን ጋሌሎ ያማንን ልፈልገው እንዴ፣ እኛም በቀልን እኮ ያማንን የሚይዘው እያለ ያሌሎን የሰፈሩ ወንዶች በሙሉ ሰብስበን ከዛ በኋላ እናናግራቸዋለን። እስኪ ወንድ ናቸው፣ ከዛ ያን ይጣሉናል። እስኪ ወንድ ናቸው ያሳዩናል፣ ሚያሳዩንን እያለ ነበረ። ኧረ ጄሱር ተረጋጋ፣ ተረጋጋ ትለዋለች። እንዲህ ጸጸተ ነው የማረገልሽ፣ እንዲህ ጸጸተው ማለት ነው። ይለምነኛል ተንበርክኮ፣ እገለዋለሁ፣ እገለዋለሁ። ያማን ይህ ነገር ካወቀ እንደሚገሉ ታውቂያለሽ። ምንም እንዳታስቤ፣ እኛ ማንንም አንፈራም፣ እኛ ነጻ ሰዎች ነን እያላ ሊወጣ ነበረ። ኧረ እባክ ጄሱር ተረጋጋ፣ ተረጋጊውለ ሄደ ላይ ያማን ከነገርከው ያማን ከደበደበው የአላዝናት በመጨረሻ እሙትን አታክመውም። ምን ሆነ አልቆ ያንተ ለእሙት አታስበም እንዴ? ይህን ነገር ካውቁ ሌላ ነገር ነው የሚፈጠረው። ቢያንስ ትንሽ ጠብቅ፣ ታገስ አለቸው። እሙት ተቀምጦ እያለቀሰ ነበረ። እቺ ሴት ትረዳናለች። አይገባም እንዴ ተበቃ ተረጋጋ። እሙት መራመድ አለበት። ለሱ ስትል እባክህ እረፍ፣ በቃ ተው እያለች ነው። ጄሱር ተናደደ። ታዲያ ለሱ ህክምና ሲባለኛን እንደፈለጉ እየመጡ መረጋገጥ አለባቸው። እንዲህ ብሉ ይጮዋል እኮ በቃ ይህን ተወጣው ትታገሳለ። በቃ ትታገሳለ፣ መታገስ አለ እያለች ነው። ብርግ ቆሞ አልታገስም ብሎ ከጮኸ በኋላ ሲያስበው ለወንድሙ ለእሙት ሲል ማድረግ አለበት እያለቀሰ ተመልሶ ወደ ውስጥ እየገባ ነበረ። በሌላ በኩል ቻግላ የአላዝ እህት ትምህርት ቤት ውስጥ ወደዛ ወደዚህ እያለች ነው። ድንገት ሩዝ ጋር እየመጣ ነው። ሩዝ ጋር ትላንትና በተፈጠረው ነገር አላዘንክብኝም ማራ እያለችው ነበረ። እንዴ ለም ብዬው ነው ማዝነብሽን የእኔ ቆንጆ የእኔ ፍቅር እያለ እየሳማን ነበረ። አንስቷት በደንብ እየሳማት አልደበረም አለችው። አይ አልደበረኝም፣ እንደውም ዛሬ በጣም ደስ ብሎኛል። በቃ የሚገርም ስሜት እየተሰማኝ ነው። ድጋሜ ስሜት እንዲሰማኝ ምን ማድረግ እንዳለብኝም አላቅም አላት። ምን ተፈጠረ አለችው። አንድ ወንበዴ ነበረ፣ ደህና አርገን ትንሽ የዋጋውን ሰጠ ነው አላት። የምረን ነው ማንጋ እያለችው ባለፈው ችግር የፈጠረብን ልጅ ጋር ብሎ ነገራት። ዞር ስትል አላስ ወንድሟ ከሶስት ወንዶች ጋር አብሮ ወደፊት እየተራመደ ነበረ። ከዛ በኋላ እንገናኛለን ብሏት ሄደ። ከዛ እሷ ግራ የገባት መሬት መሬት ስታይ ሩህ ያገኘቻት ቻግላ ደናነሽ እያለች በእጇ ቡና ይዛ ነበረ፣ እየሰጠቻት ነው። ያማን ቴሌቪዥኑን ይዞ መጣ። ሲመጣ ሁሉም ህመማቸውን ደብቀው ነበር የጠበቁት። ከዛ ቴሌቪዥኑን ማስተካከል ጀመረ። እሙትን ሲያው እያለቀሰ ነበረ። ምኑን የምታለቅሰው ይለዋል። ከዛ እሙት የውሸት ፈገግታ እያሳየው ነበረ። ምንድነው ቤቱ ጭራ ነው? ጄሱር የታለ ጄሱር? ናስኪ እያሉ ነበረ ከዛ አሲ ቶቶቶ ጄሱር ጄሱር ትንሽት ጉንፋን አሞታል፣ ቶይተኛ ራሱን አሞት ነው አለች። ከዛ ቲቪውን አስተካክል ስትለው እሺ ብሎ ቲቪውን ማስተካከል ጀመረ። አራባካቹ እንደዚያ ተጫናነቁ። በቃ ሚሆነው ነገር ይሆናል እያለ ምንም አልገባውም፣ ቲቪውን ማስተካከል ጀመረ። ጄሱር ባንድ በኩል መኝታ ክፍሉ ገብቶ ተደብቆ ተኝተዋል፣ ባንድ በኩል ያማን ደግሞ ቴሌቪዥኑን እያስተካከለ ወጥቶ ጣራ ላይ ዲሹን እየሰካካ ነበረ። ከዛ ሁሉም በየፊናቸው ያለቅሳሉ። ጄሱር አልጋው ላይ እንደተኛ ያለቅሳል፣ ኦሞቱም ሶፋ ላይ እንደተቀመጠ ሲያለቅስ ነበረ። በሌላ በኩል ነስሊያን ልግግር ልታረግ ነው። ነስሊያን ልግግር የምታረገበት ቦታ እሷ የተመሰረተችው ፋውንዴሽን ነው። የጎዳና ልጆችን ማንሳት ላይ የሚሰራው ይህ ፋውንዴሽን ዛሬ የሆነ ክብረ በዓል ነገር አለው። በዚህ ክብረ በዓል ላይ አሁን የስነ ንግግር እንድታደርግ ተጠራች። መድረክ ላይ ወጣች። ሁሉም ቆሞ እያዩን ነበረ። ልጆቿም እነ ሩያም ጭምር ነበሩ። ባሏም ቆሞ እያያን ነው። ሌላ ነገር እንዳትል ብሎ እየጠበቀ ነበረ። ማንበብ ጀመረች። ስታነብ የአይሊ ሶሊሳን ፋውንዴሽንን የጎዳና ልጆችን በተመለከተ በዚህ ምሽት አለችና አቋረጠች። ትንሽ ተደነጋገረች። የሆነ ነገር እርስ በርስ ተላተመባት። ከዛ እሺ ያው የጎዳና ልጆችን በተመለከተ ብላ እንደገና ጀመረች ከዛንም ድምጿ ተቋረጠ ተደነጋገረች ከዛ ወረቀቱን አስቀመጠችው በአንድ በኩል ሸብኒ ምልታረግ ነው ሲኔስልሃን ብላ ስታያን ነበረ ከዛ ኔስልሃን ወረቀቱን ካስቀመጠች በኋላ ይሄ ነገር ምን ያረጋል በነገራችን ላይ ትላንትና አንድ የጎዳና ልጅ አግኝቼ ጥያቄ ጠየቀኝ እንዳለኝ ታውቃላችሁ እኛን ከጎዳና ህይወት ነው የምጠብቁን ወይስ ጎዳናውን ከኛ ነው የምጠብቁት ወይ ብሎ ጠየቀኝ የእውነት በጣም ነው ይገረመኝ በጣም ነው ይደነቀኝ ምን ብዬ መመለስ እንዳለብኝም አላውቅም ግን ለ ለመናገር ሳስበው እኛ ለጎዳና ልጆች ግድ የለንም ሳስበው ሳስበው እነሱን በጣም እንፈራቸዋለን እንሸሻቸዋለን ግን ልንጣላቸው እንችላለን። ትላንትና ልጄን ቤቴ ድረስ ይዞልኝ መጣ። እኔም በቃ ቤቴ ገብቶ ሊዘርፈኝ ነው ብዬ በጣም ፈራውኝ። ቶሎ ብዬ ከልጆቼ እንዲርቅ ነበር ያደረኩት ማድረግ ያለብኝን ነገር ለማረክት ለማንጻት ስል ገንዘብ ሰጠውት እንጂ ቶሎ ብሎ ከቤቴ እንዲወጣ አስብ ነበረ፣ እፈልግ ነበረ። እንዲሁም አላመሰግንኩትም ነበረ፣ አመሰግናለሁ አላልኩትም ነበረ እያለ ስትናገር፣ ባሏ ተናዶ እያያን ነበረ። አባቷ ብቻ ነው የእሷ ነገር የሚገባው በአንድ በኩል። እና አማን ደግሞ ቴሌቪዥኑን አስተካክለው ቁጭ ብለው እያዩ ጂሱር መጥቶ ማታ ስለነበረ ፊቱ ትንሽ የተጎዳ አይታይም አጠገብ ቁጭ ብሎ ቴሌቪዥኑን እያየ ነው። ኔስሊያ ንግግር አድጋ ጨረሰች። እኛ ስለ ጎዳና ልጆች ሕይወት ምንም ግድ አይሰጠንም ብላ ነበረ። ሁሉንም ፈርዳ እየወረደችው በሌላ በኩል እነ ሩያ ወደ ቤት እየመጡ ናቸው። ሩያ ከእናቷ ጋር ሆና ወደ ቤት እየመጣች ወደ ውስጥ እየገባች እያለ ሀሳባ በሙሉ የነበረው ያማል ላይ ነበረ። ኔስሊያን ያወራችው ነገር እንደገና ስለ እሱ እንድታሰብ እያረጋን ነው። ወደ ውስጥ እየገባች እያለ ትናንትና ጃኬቱ እሷ ጋር ቀርቶ ነበረ፣ ውጭ ጥላው ነበር የገባችው። አሁን ስታየው የሆነ ነገር እያሰበች ሼብኒ፣ ሩያ ነጊቢ እንጂ ምንሆነች ነው እያለቻት ነው። እሷም ትገባለች። በጠዋት እነ አላዝ እነ ኔስሊያን አንድ ላይ ሆነው ቁርስ እየበሉ ናቸው። ከዛ ኤጅ የመጣች ዛሬ አያታ ይመጣም እንዴ ትላለች። ከዛም በኋላ እናቷ ዛሬ ክፍሉ ነው የሚበላው፣ ቢሮ ይበላል። እሺ ውጤታችሁ ደርሷል፣ ማታ ምን ነጋገር ይሆናል ትላቸዋለች። አደንዛዥ እጽ እንደሚጠቀሙ እኔ ስለያን ልጆቿን ለማስመርመር ሞክራ ደም ተቀብላ ነበረ። ዛሬ ማታ ውጤት እንደሚታወቅ እየነገረቻቸው ነው። ሁለቱም ደንግጠው እያዩ ነበረ። በነገራችን ላይ ዛሬ የወንድማችሁ ልደት ነው፣ የትም እንዳትሄዱ፣ ማታ በጊዜ መገኘት አለባችሁ አለቻቸው። እናታቸው ከተቀምጠችበት እየተነሳች ከዛ በኋላ አላት። ምን ነው ወንድሜ ያልሞተም እንዴ አላት ሲላት፣ ዛሬ የአሌ ወንድ ልደት ነው። እሺ መምጣት አለበት፣ አልሞተም፣ ምንም አልሆነም። መለሱ አግቶ ነው እንጂ ሞተ እኮ አላልኩም። ስለመሞቱ ምንም አይነት ማስረጃ የለም። ምክትል ነበረ አላዝ እንዲምሩ ያ ይበሳጫሉ። በተለይ አላስ እሱ እዚ ቤት ውስጥ እስካለ ድረስ የዚህ ልጅ ነገር እንዲነሳ ፍላጎት የለውም። በሌላ በኩል ኤሽረፍ አያታቸው ቢሮ ቁጭ ብሎ የጠፋው ልጅ ፎቶ እያየ ነው። ተረበሸ ቁርስ መብላ ከበደው። ፌሬዴ ፍለፊቱ ተቀምጣ አሁን አብራው እየወራች ነው። ከዛ ኔስሊያን ወደ ድርጅቱ መጣች። ወደ ሆስፒታሏ ከመጣች በኋላ ብዙ ዶክተሮች ባሉበት ተሰብስበው አንድ ላይ ስለ ኡሙት አንዳንድ ውጤት ይነጋገራሉ። እንደምታዩት እንግዲህ ልጅ እያለ ነበረ ፓራላይዝ የሆነው ሰርጀሪ ተደርጎለን ነበረ እንደገና ህመሙ በጣም ብሶበታል። እስኪ ውጤቱን በደንብ እንመልከት እያለች ድንገት ሰራት መጣ መጣና ልክ ይቅርታ ብሎ መልሶ ሊወጣ ነበረ። እና እንደምታዩት የጎዳና ልጅ ስለሆነ ጎዳናት ላይ ስለሚኖር ያው ጥሩ ዶክተርም ሊያጋጥም አይችልም ስትል ሰራት ሊወጣ ነበረ ተመልሶ ገባ ገባና፣ ቆም ብሎ አያት ሚስቱን፣ እንዲሁም ዶክተሯ አንስ ሊያን ሲያት ከዛ ባላሷ ትንሽ ደንገጥ አለች። እባካችሁ እኔ እንደሌላ ወርጋችሁ አውሩ ችግር የለም ብሎ ተቀመጠ። ከዛ ማስታወሻ ነገር እየያዘ ነበረ። እንግዲህ ያው ይሄ ልጅ ብዙ ጊዜ ሆስፒታል ሄዶ ነበር፣ ነገር ግን ጥሩ ዶክተር አላገኘም። ያው ምንም ለሱ የሚሆን ሕክምና ስላላገኙ ቶሎ ቶሎ ነው የሚልኩት። በቃ ምንም ለሱ ሊያደርጉለት የሚችሉት ነገር የለም። እኛ ግን በቻልነው አቅም ለሱ ማድረግ ያለብንን ነገር እናደርጋለን በማለት ስትናገር፣ ከዛ አንደኛው ዶክተር እንግዲህ ቀደም ብለን ምርመራ ማድረግ አለብን አለ። ከዛ ሰራት ለምሳሌ ይላል። ለምሳሌ ቴሞግራፊ ኤምአርአይ ምናምን ነገር ምርመራ መደረግ አለበት ብሎ ተናገረ። አሁ አሁ ያስፈልገዋል ያስፈልገዋል ይላል። ስርዓት እንደገና ደግሞ አንዳንድ የሆኑ ቴራፒዎችን መውሰድ አለበት። እንደገና ደግሞ ጊዜ ይፈልጋል የእሱ ሕክምና አለ አንደኛው ዶክተር። ከዛ ሰራት ምን ያህል ጊዜ ይላል ከዛ እሱ መልሶ ሁለት ዓመት ሴል ሰራት፣ ሁለት ዓመት ጥሩ ነው ጥሩ ነው ቴራፒውም ጊዜ ይወስዳል። ሳስበው ብዙ ወጪ ነው የሚያስፈልገን እያለ ነበረ እሱ ነገሩን እያጋጋለ። ስብሰባው አለቀ። አንተ ቆይ ምና ግብቶ ነው ዜጣው? አንተ ዶክተር ነ እንዴ? አደለም እኮ ስለዚህ ጉዳይ እንዴት አድርገህ ተረዷለ? ለም መጣ አለችው። እኔ ስለኒውሊሽን እኔ ዶክተር ባልሆንም፣ ነገር ግን የዚህ ድርጅት የዚህ ሆስፒታል ሂሳብ ሰራተኛ ነኝ። እሺ ተመልከች፣ ይሄ የሚያስፈልገው ወጪ ነው አላት። ወደ 175 ሺ ዶላር ያስፈልጋል። ከዛ እሷ ይሄ የእኔ ገንዘብ ነው የአባቴ ገንዘብ ነው ያንተ ገንዘብ አደለም አያገባም እያለችው ነበረ። ይኸውልሽ፣ ይሄ ሆስፒታል እንዳይከሰር የቻልኩትን ነገር በሙሉ እያረኩኝ ነው ይላታል። ሁለቱም መግባባት ከበዳቸው። ወደ ቢሮ እየገባች ነው ተከትሏት እየገባ ነበረ። ይኸውልሽ እኛ ለእነዚህ ልጆች ተስፋ አንሸጥም፣ የማይረባ የማይሆን ነገር በፍጹም ለእነሱ ማድረግ አንችልም። በጣም ውስጥሽን እንደተጎዳ አውቃለሁ፣ ግን ብዙ መብሰልሰል አይጠበቅብሽም። በቃ እርሺው ብሏት አራቱ ልጆቿ የተነሱት ፎቶ አለ እስከ ጠፋው ልጇ ጨምሮ እሱም ፎቶ ገልብጦ ጠረጴዛ ላይ እያስቀመጠው ነበረ። ከዛ ትቷት ሄደ። ለምንድነው እንደዚህ የሚሆነው ብላ ዝም ብላ ታየዋለች። እሷ ግን በልጇ ናፍቆት እየተንገበገበች ነው። በሌላ በኩል ያማን ቤት ውስጥ ነው። በቀዝቃዛ ሻወር ገለውን እየታጠበ ነው። በጣም በርዶት እየተንቀጠቀጠ እንደ እንደጨረሰ አሲ መታ የሆነ ፎጣ ነገር እየሰጠችው ነው። በር ተንኳኳ። ማን የመጣው እያለ ይወጣል። ድንገት የመጣችው ሩህያ ነበረች። ፊት ለፊታቸው ቆማ ሃያት እና ኡሙት እንዲሁም ጄሱር በጣም ደስ አላቸው። ቁንጅናዋ በጣም ገርማቸው እያደነቋት። ከዛ አሲ ግን ቀንታ ስትናደር ነበረ። ያማን ደግሞ እንዴ እንዴ መጣሽ እያለ ነበር። መጣውኛ መጣ አለች። ብቻሽን የመጣሽው በማለት ጠየቀቻት። አሲ አዎ ብቻዬን የመጣሁት በማለት መለሰች። ፍቅረኛ ሽታለ እያለ ይጠይቃታል። በአንድ በኩል ያማን አላት። ፍቅረኛ አይደለም ብላ መለሰች። እኛ ታዲያ ሲጀምር ፍቅረኛሽ ነው መች አለ ብለናል እንዴ እያሉ ይስቁባታል። ይሰጣታል አይደለም ስላላችሁ ነው ስለጠየቃችሁ ነው ትላለች። ታዲያ አንቺ እዚህ እንደመጣሽ እሱ ያውቃል ብላ ሲ ጠየቀች። ማወቅ አይጠበቅበት እያለች አሲ እንዲሁም ሩያ የቃላት ጦርነት ውስጥ ገቡ። ሁለቱም እንደዚህ ቃል ሲለዋወጡ፣ በነኩል ያማን በቃ እሺ፣ ችግር የለም ችግር የለም እያለ ጃኬቱን ተቀብላት በስነስርዓት አሳጥባ ነበረ ጠቅልላ ያመጣችለት። በዚሁ መንገድ ስታመጣለት ራ አመሰግናለሁ። ደሞ እኮ ሾር ወስጄ ገና መውጣት እሺ ነ ነጊቢያ ታዲያ ገቢ አላት። ረ ገባለሁ ደስ ይለኛል ብላ ገባች። ከዛ ተቀመጪ አሏት። ከዛ ጄ ሱራ ሄ ዚ ልቸሬ ተቀመጪ፣ ከዚህ ቤት አዲሱ ንጹህ እሱ ብቻ ነው አሏት እዛ እንደዚህ እያላት አይኑ ትንሽ እንደተጎዳ ያስታውቃል። አንተ ቆይ ምንሆነ ነው እያለ ያማን ጠየቀው። ከዛ አሲ ባክህ ራሱን መቶ ነው በር ነገር መቶት በማለት መለሰች። ከዛ በአንድ በኩል የማን እየተዋጠለት አይደለም፣ እሺ ብሎ ተቀበለ። ከዛ ቁጭ ያብለው ሩያን ያማክራታል። ሩያ ከእነሱ ጋር ሻይ እየጠጣች አብራቸው ታወራለች። ብዙ እየተጫወቱ እየተሳሳቁ፣ በመጨረሻ ከተወሰኑ ደቂቃዎች በኋላ ከቤታቸው እየወጣች ነው። ያው እንግዲህ ትንሽ ሊሸኝሽ እዚህ ውስጥ ለውስጥ መንገድ ስለሆነ ታክሲ አይመጣም እያለ እየሸኛ ነበረ። ከዛ እሷ ያማን ባለፈው ላረክልኝ ነገር በጣም አመሰግናለሁ፣ በጣም ትልቅ ነገር ነው ያረክልኝ አለችው። ለምንም ችግር የለም አመሰግናለሁ። ጃኬቱን በስነ ስርዓት አሳጥቤ ስላመጣሸው ጥሩ አጋጣሚ ነበረ ገና ከሻወር መውጣቴ እያላን ነበረ። እንዴ ምንድ የምታውረው አንተ ካረክልኝ ነገር አንጻር ይሄ ምንም እኮ ነው፣ ምን ሆነ ነው እንዴት ታወዳድረዋለ? እያለች ነው። ልክነሽ ልክነሽ፣ ግን በእርግጥ ያው ቀዝቃዛ የሆነ ህይወት ውስጥ ኖረች ስለማታቂ የእንደዚህ አይነት ጃኬት ጠቀም አስፈላጊነት እንደ እኔ ላይገባሽ ይችላል እያላን ነበረ። እኔ ምለ ይሄ ኦሙት የሚባለው ያው ትንሾች ምድር ወንድምህ ነው አለችው። አይ ወንድም አይደለም ቤተሰብ ነው አላት። ቤተሰብ ስትል ማለት እንዴት ሆነ አለችው። በቃ ለእኔ ቤተሰብ ማለት እዚያ አብሮኝ የሚኖር ነው አላት። እሺ ወላጆች አለችው ወላጆቼ ወላጆቼ የት እንዳሉ አላቅም ትተው ይን ሄዱት አላት ምንድነው መንገድ ላይ ትተው ሄዱ አለችው ዝም ብሎ አየት ማን ያውቃል ይላታል አብረው እየተራመዱ ምለ እኔ እኮ ነገሩን ለመረራት እየሞከርኩኝ ነው ለመሰለ እኔም አባቴ ገና ሳላየው ነበረ ትቶኝ ሄደው አለችው ሁለቱም የሆነ ተመሳሳይ ስሜት አላቸው ከዛ ያው እንግዲህ ምን ታረጊያለሽ እያላት መንገድ ዳር ደረሱ መኪናው መጣ በጣም የሚያምር መኪና አላት ከዛ እሷ ወደ መኪናው ልትገባ አለችና ዞር ብላ አየችው ያማን እኔ ምለ እስኪ መኪና እንዴት ነው ታለማምደኛለህ አለችው እኔ ፍቃድ የለኝማ ለማለማመድ አላት ችግር የለም እኔ መንጃ ፍቃድ ስላለኝ ታለማምደኛለህ እየነዳን አለችው። ደስ ይለኛል ግን መኪና የለኝ ማለት እኔ መኪና አለኝ። እንገናኛለን በቃ ብላ ወደ መኪናው ገባች። እሱም ትሸኛት ቻው ካላት በኋላ መኪናው ውስጥ ገብታ የሆነ ስሜት እየተሰማን ነበረ። ከዚህ በፊት ተሰምቷት የማያቅ ስሜት። ወደ ቤት እየመጣች ነው ከዛ ያማን ከአሴ ከአሴና ከኦሞት ጋር ሆኖ ወደ ሆስፒታል መጡ። ጄሱር ግን አብሯቸው የለም። ያማን ጄሱር እንዴት አልመጣም ብሎ እየጠየቀ ከዛ ወደ እንግዳ ተቀባዩ ጋር እንደቀረበ ዛሬ የቀጠሮ ነበር ሲል ድንገት ሰራት መጣ። እሺ እሺ፣ እኔን አናግሩኝ። ይኸውላችሁ ይህን እስኪ ተመልክቱት ብሎ የሆነ ወረቀት ነገር ሰጣቸው። ምንድን ነው አልገባኝም ይላል ያማን። ይሄ ይሄ እንግዲህ ለእሱ የሚያስፈልገው አጠቃላይ ወጪ ነው። መቶ ሰባ አምስት ሺህ ዶላር ካላችሁ ህክምናውን እንጀምራለን እስከነ ምርመራው በማለት ነገራቸው። እኛ ግን እዚህ ስንመጣ የተነገረን ይሄ አይደለማ። እኛ እኮ የተባልነው እሱ እንደሚታከም ነው በማለት መለሰለት። አአ አይደለም አይደለም አንድ ሺህ ዶላር እንዳላችሁ አውቃለሁ አውቃለሁ ግን እሱንም ቢሆን አሁን መታችሁ ማስቀመጥ ትችላላችሁ እየቀረውን ከዛ ትሞላላችሁ እንጂ በማን መንገድ ተስፋ አታድርጉ ለመሰለ ያው ይሄ ሆስፒታል የእኛ ነው እሺ እንደገና ዶክተሯ ሚስቴ ናት እናንተን ያናገረቻችሁ እንደገና የወሰድከውም የእሷ ገንዘብ ነው እሺ ገና ካሁን ካሁን ልጃችንን እቤት ስላደረስከው ምናምን ነገር ለአንተ የምንውለው ውለታ ምናምን ነገር የለም እንዲሁም የሚስቴን ብር ተመልሳለህ የሚስቴን ብር መልስ ይሄ ዊልቸር በተመለከተ በጣም ውድ ነው የኤሌክትሪክ ዊልቸር በቀላሉ ገበያ ላይ አታገኘውም ከሌላ ሀገር ነው የሚመጣው በስጦታ መልክ በቃ እንዴት ሰታ የለም ችግር የለም፣ ውሰዱት፣ ምንም ችግር የለም እያለ ነበረ። ያማን ሊጣላ ነው። በአንድ በኩል የሆስፒታሉ ፖሊስ እያያዘው ነው። ከዛም በኋላ እሙት በአንድ በኩል እየጮኸ ውሰደኝ፣ ይህን ዊልቸር አልፈልጎም እያለ፣ ያማን በቀጥታ እሙትን አዝሎት ወደ ቤት እየሄዱ ናቸው። ኔስሊያን ትጠብቃቸዋለች። ምን እየሆነ እንዳለ አልገባትም። እንዴት አልመጡም እያለች ነው። ዞሮ ስትል በመስታወት የሆነ ፖሊስ ዊልቸር እየገፋ እያየችው፣ ምንድነው እያለች ራሷን ትጠይቃለች። ምንም አልገባትም። ጄሱር ደግሞ ትንሽ ሰውነቱን እያመመ ወደ መስታወት ቀረብ ብሎ ወገብ ጀርባውን አካባቢ በመስታወት እያየ ድንገት እያማን ኦሙትን እንዳዘለው መጣ። ጄሱር ምንድነው ይሄ ምንድነው እያለ ኦሙትን ሶፋ ላይ አስቀመጠው። ከዛ ወደ ጄሱር ቀረብ ብሎ ምንድነው ይሄ ምንድነው እያለው ነበረ። አሲ ኔኮ ያልገባኝ ነገር ግን የኔ ዝምታ ይገባ ነበረ። ዝም ማለት ነበረብኝ። የልጁ ዊልቸር የታለ? ለምን ቶሎ መጣችሁ? ምርመራ ይደረገል አልተባለም ነበረ? ህክምና ይደረገል አልተባለም ነበረ? ለዚሁ ነበር ሲቀጠቅጦኝ እንደዛ ህመሙንቼ ዝም ያልኩት። ዝምታ ይገባ ነበረ እያል ነበር። ማን መታ? ማን ይደበደበ? ይለዋል። ያ የማይረባላ ዝምበል ውሻ ነዋል። ሌላ ማን ይሆናል እያለው ነበረ። ያማን ተናደደ። ተናዶ ከቤት እየወጣ አሲ ልታስቆሞ እየሞከራች ግን አልደረሰችበት አሁን ኔስሊያን ዛሬ የጠፋው ልጇ ልደት ነው። ኬክ ጋግራ፣ ሻማ ደርድራ ንብር እያከበረች ያለችው። ከዛ ልጆቿ አብረዋት ራት እንዲበሉ ጠርታቸዋለች። ከዛ ኤሽረፍ አያታቸው እየመጣ ነው፣ ውጤት ይዞ እየመጣ አላዝ፣ እንዲሁም እህቱ ጨንቋቸዋል። ቻግላ ዝም ብላ አላዘን ታያለች። አላዝ እየተቆነጠነጠ ነው። አያቴ ገደለኝ ይገለኛል፣ በቃ ይገለኛል እያለ ነበረ። ከዛ ኤሽረፍ መጣ። እንደ መጣ ወደ እነሱ እየጠጋ እንደምን አመሻችሁ ልጆች እያለ ነበረ። ከዛ ወደ አላዝ ይጠጋና ፊቱ መታመት አድርጎ ውሃ በደንብ ጠጣ እሺ። ኔስሊያን ልጆቹ ቫይታሚን ዲ መውሰድ አለባቸው እያለ ነበረ እጁ ላ የገባው የህክምና ውጤት ሌላ ነው። ከዛ በአንድ በኩል አባታቸው ፈገግ ብሎ ያያቸዋል። ከዛ እሽረፍ ገና ዞር እንዳለ አላዝ በጣም ደስ አለው ከእህቶች አግላ ጋር እየተደሳሰቱ ነበር። ሲሳሳቁ ድንገት እናታቸው ቀረበች። ትክክለኛ ውጤቱን ከአባታችሁ ደብቄዋለሁ። ለማንኛውም ግን የላችሁ እናንተ ቴራፒ መጀመር አለባችሁ እሺ። ውጤቱን ንጹህ ነው አይዟችሁ፣ ብላቸው ዞር አለች። ደስታቸው ቀጠለ። ከዛ አብረው አንድ ላይ እራት እየበሉ ናቸው። ኬኩ እንደተቀመጠ ነው። ከዛ ዛሬ ልጅ ልደት ነው እያለች ነው። ከዛ በአንድ በኩል ያማን ቀጥታ ወዲያው ወደ ቤታቸው መጣ። ዛሬ የመጣው አላዝ ደበድበው ነው በአጥር ዘሎ እየገባ ነበረ። እሺ ሁላችሁም እስኪ ለልጄ መልካም ምኞታችሁን ግለጹ እያለች ነበረ። ከዛም በኋላ ኤጄ እንግዲህ ቀጣዩ ደግሞ ልደት በይበልጥ ቆንጆና የአማረ እንዲሆን ሁላችንም አንድ ላይ እንደዚህ ተሰብስበን ጥሩ ጊዜ እንደምናሳልፍ ተስፋ አረጋለሁ አለች። ከዛ እንዲህ ካለች በኋላ ቻግላ እንግዲህ ምናልባት በህይወት ካለ ቢመለስ ተስፋ አረጋለሁ አለች። ከዛ በአንድ በኩል ደግሞ አላስ እንግዲህ ያው ከሞተ ሬሳው ቢገኝ ደስ ይለኛል። ጥሩ ነው እሱ። እናቴም ብትሆን እይ ቅዠትሽ ቢያበቃ ጥሩ ነው ቢቻል ሲል አንተ ልጅ እያለ አያቱ ሲቆጣ ነበረ አባታቸው አንድ በኩል ዝምታው ቀጠለ። አላስ ደሞ ምን አረኩኝ ምን አረኩኝ? እኛ እኮ እዚህ ፊት ለፊታችን እኮ ተቀምጠናል እ እኛ በህይወት ያለነው መራመድ የምንችለው ይኸው ስጋና አጥንት ያለን ግን በህይወት የሌለው አብሯችን ላልሆነ ልጅ እንደዚህ መሳቀቅና እንደዚህ መጨነቅ አያስፈልግም። ምን ማለት ነው? ቆይ እናንተ ቆይ ምንሆናችሁ ነው? ማየ ምንድነው የን ያለው ነገር? ቆይ ምንድነው? ቆይ አሁን እስኪ የኔ ልደት ታስታውሻለሽ? እስኪ ልጠይቅሽ የኔ ልደት መቼ እንደሆነ ታስታውሻለሽ? ግን የጠፋው ልጅ በህይወት የሌለው እሱን አንድ ባንድ ነው የምታስታውሹው። ምን እየሆነ ያን ለ ቆይ እዚህ ቤት እያለ ነበረ። ከዛም እኔ እንደሆነ ይኸውላችሁ እንደዚህ አይነት በቅዠት ምናምን የተሞላ ነገር አይመቸኝም ብሎ ወደ ክፍሉ ኔስሊያን ልቧን እየሰበረው ነበረም። ወደ ክፍሉ እየገባ እያለ ድንገት ግብት ሲል ዘፈን ተከፈተ። የእሱ መኝታ ክፍል በጣም ቆንጆ የሆነ ስፒከር አለ። ቤቱ በአንድ ጊዜ ተሞላ በድምፅ ከዛ የሆነ ሰው እንደገባ ገብቶታል። ድንግጥ ወደኋላ ዞር ሲል ያማንን አዩ። አንተ ምልታረግ መጣ ብሎ ሲቆጣው ሰላም ላንተ ወንድሜ ብሎ ፊቱን መታው። ከዛ አላስ ራሱን ለመከላከልና ያማንን ለማጥቃት ሞከረ አልሆነለትም። ያማን አጣደፈው። ከዛ የዘፈን ድምፅ የሰሙት እነ ኔስሊያን ትንሽ ተረበሹ። ከዛ ኔስሊያን ትንሽ ብቸኝነት ተሰማትና ወደ ልጇ ወደ ጠፋው ልጅ ወደ አሊ መኝታ ክፍል ገባች። እዛ ሆና ገብታ ወደ አልጋው እየቀረበች እንዴት ልጇ ከእይቷ እንደተሰወረ እያስታወሰች ነበረ። የሆነ ፓርክ ውስጥ ነገር ነበረ። ድንገት እየተጫወተ ዞር ሰተ ልጇን ያጣቸው። አሁን የልጇን ፎቶ ይዛ ቁጭ ብላ እያለቀሰች ነበረ። ድንገት ደግሞ አላስ ከያማን ራሱን ለመከላከል ቢላ ይዞ ሊመጣው ወደ ኪችን ሄደ። ያማን እየተከተለውን ሲከተለው ድንገት የአሊ መኝታ ክፍል ጋር ሲደርስ ፎቶዎች አየ። አንደኛው ፎቶ ሲያ ግን ትኩረቱ በጣም ተሳበ። በጣም ህጻን ልጅ ነገር ነው። ከእናቱ ጋር ተቃቅፊውን አሻንጉሊት ይዞ ፎቶ ተነስቶ ነበረ። አሻንጉሊቱን አየው። አሻንጉሊቱ እዛው ነበረ። አሻንጉሊቱን ትቶት ነበረ። አሌ ጠፋው። ከዛ ፎቶን ዝም ብሎ ፍጥጥ ብሎ እያየው ሲያለቀስ፣ ድንገት ኔስሊያን አየችው። ተቀምጣ እያለቀሰች ነበረ። አንተ እዚህ ምን ታረጋለህ ምልቶን የመጣው ስትለው፣ ድንገት አላዝ መጣ። አላዝ ቢላ ይዟል። እገለዋለሁ እያለ ሲመጣ፣ አላዝ ረፍረፍ፣ አላዝ ተረጋጋ እያለች ኔስሊያ ልታስቆሙ ስትሞክር፣ ያማንም ቢሆን ይኸውልህ፣ ተረጋጋ ተረጋጋ እያው ነበረ። እገላለሁ አንተ ማነ ማና፣ አንተ እያለ ሰነዘረ። ሲሰነዝር እየሳተው ነው። አሁንም አላቆመም። ኔስሊያ መሃል ገብታ ልትገላግል ብዙ ጥረት አረገች። በመጨረሻ እሷ ተወጋች። ሁለቱ እርስ በርስ የታገሉ እሷ ተወጋች። በአንድ በኩል ያማን ቢላ እጁ ላይ ቀረ ቢ ሌላውን ጥሎ ወዲያው እየሮጠ እየወጣ። በአንድ በኩል አላስ እናቱን ይዞ እማየ ማየ እውልሽ እማየ ባከሽ እያለ እያለቀሰ መጮ ጀመረ። ሁሉም ተሰብስቦ መጥቶ እሷን ይዘዋት በአምቡላንስ ወደ ሆስፒታል ሊወስዷት እየሞከሩ ያማን፣ ደግሞ ወዲያው ከግቢያቸው ከወጣ በኋላ ኪስ ውስጥ ገብቶ ዋሌቱን እያወጣው ቀደም፣ ግድግዳ ላይ ያየው ፎቶ የእሱ ቆራጭ ዋሌት ውስጥ ነበረ። እሱም ፎቶ እያየ በእርግጠኝነት ስለያል እናቴ ልትሆን ትችላለች ብሎ እያሰበ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተባለ ድራማ ወደ እናንተ ይዤ ቀርብ ያለው ተመልካቾች የክፍል ሁለት ድራማ ነው። በቀጣይ የዚህን ድራማ አዳዲስ ክፍሎች ወደ እናንተ ይዤ የመጣ ይሆናል። ሁልጊዜ ዘወትር በኮሜንታችሁና በላይካችሁ የምታበረታቱኝን ክብሯን ተመልካቾች ከልብ አመሰግናለሁ። ስውር እጅ ድራማ ወደ እናንተ የሚቀርበው ዘውድ ድራማ በማይተላለፍበት ወይም ወደ እናንተ በማለቅበት ቀናቶች ነው። ዘውድ የቱርክ ድራማ ክብሯን ተመልካቾች አሁንም ይቀጥላል። ገና እየተሰራ ስላለ አዳዲስ ክፍሎች ሲወጡ ወደ እናንተ እነሱን ክፍሎች ዥዤ በተመሳሳይ አቀራረብ የሚመጣ ይሆናል። ሐሳቤን ስለምትረዱኝ ከልብ ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።